ጤና ይስጥልኝ። ውሎ ከቲጂ ጋር ተከታታዮች እንደምን አላችሁ፣ እንዲሰነበታችሁ። እኛ ክብር ምስጋና የደረሰው ሰላም ነን። ዛሬ ለትንሽ መልእክት መጥቻለሁ፣ አንዳንድ አስተያየቶችን እንድንነጋገር። ስለዚህ እናንተ የሚቀጥለውን ፕሮግራም እንድትከታተሉልኝ እጋብዛለሁ። አመሰግናለሁ ውሎ ከቲጂ ጋር በሚለው ፕሮግራም ላይ ፕሮግራሙን ለተከታተላችሁ፣ ፕሮግራሙን ተመልክታችሁ ከኔ ጋር ላዘናችሁ፣ ከኔ ጋ ላለቀሳችሁ፣ ጥሩ ምኞታችሁን ለተመኛችሁልኝ፣ በጸሎታችሁ ላሰባችሁኝ፣ እግዚአብሔር ይርዳሽ ብላችሁ ለባረካችሁኝ፣ በሙሉ ለሁሉ ተመልካች የከበረ ሰላምታዬን የከበረ ምስጋናዬን አቀርባለሁ፣ ዝቅ ብዬ በእውነት ነው የምለው። በጣም አስደስታችሁኛል። ለካ ይህ ሁሉ ሰው ከኔ ጋር ቆሟል፣ ለካ ይህ ሁሉ ሰው ከኔ ጋር ተቸግሯል። ችግሬን ባለመናገሬ እስከዛሬ ዝም በማለቴ እንዲቆጨኝ አድርጋችሁኛል። ወገን ስላለኝ ኮርቻለሁ፣ ዘመድ ስላለኝ ተደስቻለሁ፣ አማካሪ ስላለኝ ልቤ ሞቅ ብሏል። አሁንም ክበሩልኝ እህት ወንድሞች፣ የኢትዮጵያውያን እናንተን አያሳጣኝ። አመሰግናለሁ፣ በጣም አመሰግናለሁ። ከዚህ ቀጥሎ ልነግራችሁ፣ ልገልጽላችሁ የምፈልገው ነገር አለ። ምንድነው ብትሉኝ መልእክቱን እስከ መጨረሻ ያላዩ ፔጁን ያላወቁ ገጹን ያላወቁ ምን ላይ እንደተለቀቀ ያላወቁ በቲክቶክ መንደር ትንሽ ትንሽ የምትለቀቀዋን አይተው ብዙ ሰዎች ተጨናንቀዋል፣ ወይንም ደግሞ ሩንግ ልክ ያልሆነ ያስባሉ። ለምሳሌ ያለ እኔ ልጄን አው ልጄ ጠፍቶብኛል ልጄ እንደዚህ ስል ያሉኝ ልጆች እንግዲህ እንደነገርኳችሁ ሶስት ናቸው። ትልቁ ልጄ አሜሪካ ያለው፣ ሁለቱ ልጆቼ ግን እዚህ ያሉት ናቸው። እዚህ ያለው ልጅ ነው የጠፋው። እዚህ ያለው ልጅ ነው ችግር ውስጥ የገባው የት እንዳለ የማላውቀው ያልኩት። ስለዚህ ለትልቁ ልጄ ልክ ያልሆነ መልክት እየደረሰው ነው። አንተ እናትህን አትፈልጋትም እናትህን አታገኛትም እየተባለ ነው። እና እኔ ከልጄ ጋር ምንም ችግር የለብኝም። በቀን ሁለቴ ነው የምንደዋወለው የምንገናኘው። ጠፋ ያልኳችሁ ተቸገርኩ ያልኳችሁ ያለው እዚህ ያለው ልጄ ነው። ምንድን ነው እንዴት ነው ምናምን የሚለው አቢሲኒያ ቴስት የሚለው ገጽ ላይ ትሄዱና ውሎ ከቲጂ ጋር በሚለው ገጽ ስር ታገኙታላችሁ። እስከ መጨረሻው እዩት። ያኔ ካያችሁ በኋላ አስተያየታችሁን ትናገራላችሁ። አንዳንዴ ለቲክቶክ ድምቀት ቲክቶክ ላይ የሚለቀቁት ነገሮች ስራችንን በጣም ያሳምራሉ፣ በጣም ያስተዋውቃሉ። በጣም በዛ ደስተኞች ነን። እኔ ሳላመሰግናችሁ ላ አላልፍም ግን፣ ትንሽ ትንሽ ነገር ስለሚለቀቅ ሰው የሚያየው ከዛ በኋላ የራሱን ግምት ነው የሚሞላው፣ የራሱን ሀሳብ ነው የሚሞላው። እና ባልሆነ መንገድ ሄዳችሁ የተሳሳተ መልእክት የተናገራችሁ የጻፋችሁ አላችሁ። እናንተን ለማስተካከል እንደዚህ ነው ብዬ ለመናገር ስለፈለኩ ነው ዛሬ የመጣሁት። መልእክቴን እንደምትሰሙት እርግጠኛ ነኝ፣ አስተያየቴን እንደምትቀበሉት በጣም እርግጠኛ ነኝ። አደራ በክፋት እንዳትወስዱብኝ፣ በክፋት ሳይሆን የትልቁን ልጄን ሕይወት መረበሽ ስላልፈለግኩ ነው። ስለዚህ ሁሉን ነገር አስተካክላችሁ እንድታዩት አቢሲኒያ ቴስት የሚለውን ገጽ ሼር አርጉልን፣ ኮመንት ስጡን፣ ሰብስክራይብ አርጉ። በዚሁ ገጽ ከሌሎች ስራ ጋር እመጣለሁ። አብረን እየተዘጋጀን ነው፣ አብረን እንሰራለን ከቲጂ ጋር። ስለዚህ ብዙ ነገሮች ስለሚኖሩን ይህንን ገጽ ሰብስክራይብ ማድረግ እንዳትረሱ። ከዛ በኋላ ደግሞ ኮመንታችሁን ጽፋችሁ ሼር አድርጋችሁ እንድትተባበሩ እና እንድታሳድጉን በቅድሚያ ጠይቃለሁ። አመሰግናለሁ እስካሁን ላደረጋችሁልን ነገር ሁሉ እግዚአብሔር ውለታችሁን ይክፈላችሁ። ንኪዮ ሎ